ሰራዊት ፍቅሬ ምን ተናግሮ ነው እንደዚህ ህዝቡ የተቆጣው? ሪከርድ ሰብሯል የሚባለው ምንድን የሰበርከው ሪከርድ ነው? በጣም ሪከርድ ነው። ምን ያህል ነው ክፍያው የሚለውን እንደምንም ታጠናለህ። የቴሌቪዥን ድራማ ወይም በሲትኮም ድራማ ምን ያህል ነው የሚከፈለው የሚለውን ማለት ነው። ከእሱ አንፃር ስትመዝነው አይገናኝም። በጣም ትልቅ ክፍያ ነው። ክፍያው ጋር ደርሰን ስለ ክፍያው አወራና በቃ እኔ የማስበውን ከዛ የተሻለ ነው ብዬ የማምነውን ዋጋ አቀረብኩለት። አልሰራም ነው እንዴት ነው? ምሳሌ በቃ አልሰራም። በዚህ እንደ ጭራሽ በዚህ ገንዘብ ስራ ትረኛለህ? እሺ ስንት እናርገው ምናምን አልኩት። እኔ በቃ ደነገጥኩ። ስራው የሚቆም ነው የመሰለኝ። አንደኛ የአሸናፊ አላማ መደገፍ አለበት፣ ሁለተኛ ደግሞ ህብረተሰባችንን ማገልገል አለብን። ባያዋጣም ከምናገኘው ነገር አንፃር ባይመዛዘንም፣ ህብረተሰባችን ግን አሁን ስትረስ ላይ ነው። ከዛ አንፃር መደገፍ አለበት፣ መዝናናት አለበት፣ የተወሰነ ነገር ልናቀብለው ይገባል። ዋጋ ነው ብለ እንዳታስብ አለኝ። እኔ ዋጋ ነው ብዬ አላስብም። ልክ ነው ግን በኢትዮጵያ ድራማ ታሪክ ወይም እኔ ከተያዘልኝ በጀት አንጻር በጣም ትልቅ ክፍያ ነው የሚከፈለው። በመጀመሪያ ደረጃ ሰራዊት ፍቅሬ ስራው የግል ስለሆነ፣ ስራው ፊልም ስለሆነ እንኳን የኢትዮጵያ ሪከርድ የዓለምን ሪከርድ ሊሰብር የሚችል ገንዘብ የመጠየቅ ሙሉ መብት አለ። ነገር ግን ልጁ ለፊልሙ ካለው ፍቅር የተነሳ ፊልሙ እንዲሰራ ካለው ጉጉት የተነሳ የኢትዮጵያ ሪከርድ የሚሰብር ገንዘብ አቅርቦልህ፣ አንተ ግን በተቃራኒው አይ አልሰራም ብለህ አሻፈረኝ ብለህ ከዛ በኋላ ልጁ ፊልሙ ከሚቀር ብሎ ተጨንቆ ከበጀቱ በላይ ሄዶ ብሩን ከጨመረልህ በኋላ በገንዘቡ ተስማምተ ወደዚህ መጥተህ የኢትዮጵያ ሕዝብ እንዲዝናና ነው አንተም እንድታድግ ነው የሚል ምክንያት አሳማኝና ተቀባይነት የሌለው ነገር ነው። ምክንያቱም መጀመሪያ እኮ ብሩ ሲቀርብልህ አልሰራም፣ በዚህ ብር አልፈልግም እኮ ብለህ ነበረ። ክፍያው ጋር ደርሰን ስለ ክፍያው አወራና በቃ እኔ ማስበውን ከዛ የተሻለ ነው ብዬ የማምነውን ዋጋ አቀረብኩለት። አልሰራም ነው ያለው። በዚህ አልሰራም አለኝ። እንዴት ነው? በቃ አልሰራም በዚህ እንደ ጭራሽ በዚህ ገንዘብ ስራ ትረኛለህ እንዲ ገዛ። እሺ ስንት እናርገው ምናምን አልኩት። እኔ በቀደም ያነገጥኩት ስራው የሚቆም ነው ይመሰለኝ። ያኔ የኢትዮጵያ ህዝብ እንዴት ትዛ አላለህም? የኢትዮጵያ ህዝብ እንዲዝናና ካለበት ስትረስ እንዲወጣ የሚለው ሀሳብ እንዴት አልመጣልህም? ያው የኢትዮጵያ ሪከርድ የተባለለት ገንዘብ ቀርቦልህ ያኔ እንዴት የኢትዮጵያ ህዝብም የልጁ እድገትም እንዴት አልታየህም? ኦሬዲ ተስማምተ ጨርሰ አንተ የምትፈልገው ብር እንዲሰጥ ከተፈራረምክ በኋላ ህዝቡ እንዲዝናና ነው አንተ እንድትበረታታ አንተ እንድታድግ ነው እንጂ ብሩ ትልቅ ሆኖ አይደለም። የሚል በጣም ቀሽም የሆነ የማያሳምን ምክንያት ነው። የተወሰነ ተነጋገረን በጣም ትንሽ የሚባል ነው ላዩ ላይ መጨመር እንትን ያል ነው። ግን ዋናው ነገር አሁን ለሰርሽ በዚህ ድራማ ወይም በኢትዮጵያ ድራማ ታሪክ በጣም ትልቁ ነው የሚከፈለው። ተነጋገርን፣ ጨረስን። ያው ሰርሽ ዋጋው እኮ እንደማይሆን አቃሉ ዋጋው አይደለም አሁን በማስታወቂያ የሚገኘውን ነገር አንተ ታውቃለህ። ሌላም ስራ ብሰራ እንደዛው ነው። ግን አንደኛ የአሸናፊ ዓላማ መደገፍ አለበታል። በደንብ አውርተናል፣ ረጅም ሰዓት፣ አንድ አራት ቀን አምስት ቀን አይሆንም። ሰርሽ ቢሮ ቁጭ ብለን በጣም ጊዜ ይሰጣል። ሁለት ሰዓት ሶስት ሰዓት እናውራለን እና በዛ ውስጥ ለካ እንትኔን አይቷል ይመስለኛል። እና አንደኛ የአሸናፊ ዓላማ መደገፍ አለበት፣ ሁለተኛ ደግሞ ህብረተሰባችንንም አገልገል አለብን። ባያዋጣም ከምናገኘው ነገር አንፃር ባይመዛዘንም ህብረተሰባችን ግን አሁን ስትረስ ላይ ነው። ከዛ አንጻር መደገፍ አለበት፣ መዝናናት አለበት። የተወሰነ ነገር ልናቀብለው ይገባል። ዋጋ ነው ብለ እንዳታስብ እኔ ዋጋ ነው ብዬ አላስብም። ልክ ነው፣ ግን በኢትዮጵያ ድራማ ታሪክ ወይም እኔ ከተያዘልኝ በጀት አንጻር በጣም ትልቅ ክፍያ ነው የሚከፈለው አደለም አልክ። እንደውም በተቃራኒው መሆን የነበረበት ለልጁ እድገት የምትጨነቅ ከሆነ ህዝቡ እንዲዝናና ህዝቡ ካለበት ስትረስ እንዲወጣ የምትጨነቅ ቢሆን ከጅምሩ ፊልሙን ከወደድከው ፊልሙ መስራት ከፈለክ ከልጁ ጋር ተባብረ ፕሮዲውስ አርገለት ችግሩን ሁሉን ነገር ተረድተኸው ብታግዘው ብታበረታታው። በነፃ ስራ እያልኩ አደለም። በነፃም ባይሆንም ከልጁ በጀት በላይ መሄድ አልነበረብህም። ልጁን በዚህን ያክል ማስጨነቅ አልነበረብህም። እንደውም አይዞ፣ ታልፋለ፣ ይህንንም በትንሽ ብር እሰራልሃለሁ ገቢው ስለምታገኝ ብሩ ስለምታገኝ ወደፊት ከምታገኘው ላይ ትከፍለኛ ለማለት ነበረብህ። ስለ ክፍያውን ላይ ማሰብ አልነበረብህም ብዬ አስባለሁ። ምክንያቱም አንተ ስለ ገንዘብ የሚያስጨንቅ ሰው ነህ ብዬ አላስብም። ስለዚህ ለወደፊቱም ፊልም የምትሰሩ አርቲስቶች፣ በተለይ ደግሞ ለህዝቡ ነው የምንሰራው፣ ህዝቡን ለማስደሰት ነው፣ ኢንዱስትሪው እንዲያደግ ብለን እንጂ ለብሩ ብለን አይደለም የምንሰራው ብላችሁ የምታስቡ ሰዎች ብሩን ከተፈራረማችሁ በኋላ የምትፈልጉትን ገንዘብ ካገኛችሁ በኋላ እዚህ ጋር አትምጡ ለኢንዱስትሪ የሚጨነቅ ሰው ለህዝቡ የሚጨነቅ ሰው ቅድሚያ የሚያደርገው በሚሰራው ነገር ላይ ነው የምሰራው ነገር ኳሊቲ ያለው ህዝቡ ጋር ቢደርስ ህዝቡን ያዝናናል ህዝቡን ያስተምራል የሚለው ነገር ነው የሚያስጨንቀው እንጂ ቅድሚያ ለገንዘብ ሰጥታችሁ አይ ከዚህ ገንዘብ ውጭ አልሰራም ብላችሁ ከተከራከራችሁና የምትፈልጉትን ገንዘብ ካስከፈላችሁ በኋላ እዚህ ጋር መጥታችሁ የሆነ የአገር ፍቅር ያላችሁ አታስመስሉ የሆነ ለኢንዱስትሪው ተጨንቃችሁ ፊልሙን የምትሰሩ አታስመስሉ ለማንኛውም ይሄ ነገር ፐርሰናል አይደለም። ሰራዊት ፍቅሬን የሚያውቀው ሁሉም ሰው በስራው ማንም የሚቃወመው ያለ አይመስለኝም። የሚሰራው እያንዳንዱ ስራ ማስታወቂያም በሉት ፊልምም በሉት አሳምኖ፣ በጣም በብቃትና በኳሊቲ የሚሰራ ሰው ነው። ነገር ግን በዚህ ኢንተርቪው ላይ የተደረገው ነገር፣ የተወራው ነገር በጣም የሚደብር ነገር ስለሆነ ብቻ ነው ቪዲዮ የሰራሁት እንጂ በሰራዊት ፍቅሬ የግል ብቃቶች፣ የማስታወቂያ ብቃቶች፣ የፊልም ብቃቶች እንኳን እኔ በፊልሙ ላይ ብዙ ዓመት የቆዩ ኤክስፐርት የሆኑት ሁላ እሱን የሚናገሩበት አቅም ያላቸው አይመስለኝም። እስቲ ለማንኛውም እንደዚህ የተወራለት እንደዚህ የኢትዮጵያ ሪከርድ የሰበረው ፊልም ምን ሊሆን እንደሚችል አብረን የምናየው ይሆናል። እንደዚህ ተወርቶ እንደዚህ ተካብዶ እንደዚህ ሪከርድ ሰብሮ ግን የማይረባ ፊልም እንዳይሆን ከወዲሁ እሰጋለሁ። ምክንያቱም በኢትዮጵያ ሲትኮም ታሪክ እንደነ ዘጠነኛው ሺህ አሁንም ከመጣው እንደነ በስንቱ አሪፍ ፊልም ካልሆነ በህዝቡ ዘንድ ያን ያክል ተቀባይነት የማያገኝ ከሆነ ከንቱ ልፋትና ከንቱ ድካም በተጨማሪም ከንቱ ወጪ ነው የሚሆነው ብዬ ነው የማስበው። ለማንኛውም መልካም ዕድል እመኝላቸዋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። በመጀመሪያ ደረጃ አሹ ነገሩን እንደዚህ ግልጽ አድርገ ስለተናገርክ ይመች፣ አሪፍ ነገር ነው። ወደ ጉዳዩ ስንመለስ ግን ሰራዊት ፍቅሬ እንኳን የኢትዮጵያን የዓለምንም ሪከርድ የሚያሰብር ገንዘብ ቢጠይቅ መብቱ ነው። ምክንያቱም ስራው የግል ስለሆነ ስራው እንጀራው ስለሆነ የፈለገውን ገንዘብ የመጥራት መብት አለው። ነገር ግን ገንዘቡን ካስከፈለው በኋላ የተናገረው ነገር በጣም ነው የሚደብረው። አሹ በመጀመሪያ ደረጃ የኢትዮጵያን ሪከርድ የሚሰብር ገንዘብ፣ በጀቱን ከአቅሙ በላይ የሆነውን ገንዘብ አቅርበውለት አይ ይሄ አይመጥነኝም ብሎት፣ በቃ ልጁ ለፊልሙ ካለው ፍቅር የተነሳ ስራው እንዳይበላሽበት፣ ስራው እንዲሰራ ካለው ፍላጎት የተነሳ እሱ የጠየቀውን ሁሉንም ብር ከከፈለው በኋላ እዚህ ጋ መጥቶ በቃ የኢትዮጵያ ህዝብ መዝናናት ስላለበት ነው፣ አንተም እንድታድግ አንተም እንድትበረታታ ነው ብሎ የማይሆን ቀሽም ምክንያት ማቅረብ በጣም ነው የሚያሳፍረው። ልጁ ከአቅሜ በላይ ነው፣ ከበጀቴ በላይ ነው፣ ይሄ እኮ የኢትዮጵያ ሪከርድ ነው እያለ ይህንን ሁሉ ብር ካስከፈልከው በኋላ በቃ የኢትዮጵያ ህዝብ ይዝናና፣ አንተም ታድጋለህ ብሎ የማይሆን ቀሽም ምክንያት ማቅረብ በጣም ነው የሚያሳፍረው። አውቃለሁ ሠርሽ አንተ የገንዘብ ችግር የለብህም። እንደውም በተቃራኒ ይሄ ልጅ እንዲያድግ ይሄ ልጅ እንዲበረታ ፕሮዲውሱላ፣ ብታደርግለት፣ ብትረዳው፣ ከጎኑ ብትቆም በነፃ ስራ እያልኩ አይደለም። ነገር ግን አንተ የገንዘብ ችግር ስለሌለብህ፣ ዋናው ነገር ፊልሙ ስለሆነ፣ የምትሰሩት ስራ ስለሆነ፣ ተጋግዛችሁ፣ አብራችሁ፣ አንድ ሆናችሁ አሪፍ ነገር ለህዝቡ ማቅረብ ሲገባችሁ እንደዚህ መሆኑ በጣም ነው የሚደብረው። እዚህ ጋር ሊሰመርበት የሚገባው ሰራዊት ፍቅሬ መብቱ ነው የፈለገውን ብር መጠየቅ። እሱ አይደለም ጉዳይ። ብሩን ከተቀበለ በኋላ ግን ለህዝቡ ብለን ነው አንተን ለመርዳት ብለን ነው የሚል ቀሽም ምክንያት ተቀባይነት የለውም።